ጤና ይስጥልኝ። በድጋሚ እንደምን አድራችኋል ተመልካቾች። ከኢትዮጵያ ቴሌቪዥን ለኢቲቪ አዲስ ቀን ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው፣ እናመሰግናለን። የመላ ኢትዮጵያ ጨዋታዎችን በማስቀደም እንጀምራለን። ከመረጃዎቹ ጋር ሰለሞን አባቡ አብሬያቸው ቆይታ አድርጋለሁ። ስድስተኛው የመላ ኢትዮጵያ መድረክ በጅማ ከተማ አስተናጋጅነት የተካሄደው ነው የሚገኘው። ዛሬ አራተኛ ቀን ውድድሮችን ያስተናግዳል። ትናንት በሶስተኛ ቀን ውድድር የተለያዩ የፍጻሜና የማጣሪያ ጨዋታዎች ተከናውኗል። እንግዲህ ትናንት ውጤቶችን ስንመለከት በባድሚንተንና በውሹ ቻንኳን ፍጻሜ ፍጻሜ በወንዶቹ የኦሮሚያ ክልል አጠቃላይ አሸናፊ በመሆን የወርቅ ሜዳሊያውን ማሸነፍ ችሏል። እስካሁን እስከ ትናንት ሶስተኛ ቀን ድረስ ባሉ አጠቃላይ የሜዳሊያ ሰንጠረዥ የኦሮሚያ ክልል በ10 ወርቅ፣ አራት ብርና አራት ናስ በአጠቃላይ 18 ሜዳሊያዎች በቀዳሚነት እየመራ ነው የሚገኘው እንዲሁም የአዲስ አበባ ከተማ አስተዳደር በአምስት ወርቅ፣ 8 ብርና አራት ናስ በ17 አጠቃላይ ሜዳሎች ሁለተኛ ደረጃ ላይ ይገኛል። የአማራ ክልል ደግሞ በአንድ ወርቅ አራት ብርና 3 ናስ በስምንት አጠቃላይ ሜዳሊያዎች ኦሮሚያና አዲስ አበባ ከተማ አስተዳደርን ተከትሎ ሶስተኛ ደረጃ ላይ ተቀምጧል። በወንዶች እግር ኳስ የምድብ ቀጣይ ጨዋታዎችም ትናንትና ተከናውኗል። የሶማሌ ክልል የትግራይ ክልልን ሁለት ለባዶ በሆነ ውጤት ነው ማሸነፍ የቻለው። እንዲሁም የማዕከላዊ ኢትዮጵያ ክልል ደግሞ የደቡብ ምዕራብ ኢትዮጵያ ክልልን አንድ ለዜሮ በሆነ ውጤት ማሸነፍ ሲችል የአፋር ክልልና የደቡብ ኢትዮጵያ ክልል ያደረጉት ጨዋታ ያለግብ አቻ ውጤት ተጠናቋል። ከእግር ኳስና ቀደም ሲል ከጠቀስናቸው የባድሚንተንና የውሹ ቻንኳን ውድድር ባሻገር የቦክስ ውድድሮችም ትናንትና ተከናውነዋል። በማጣሪያ በወንዶች 48 ኪሎ ግራም የአማራ ክልል የደቡብ ኢትዮጵያ ክልልን፣ የአዲስ አበባ ከተማ አስተዳደር የሶማሌ ክልልን፣ የድሬዳዋ ከተማ አስተዳደር ጋምቤላ ክልልን፣ እንዲሁም የቤኒሻንጉል ክልል የኦሮሚያ ክልልን በዚሁ በወንዶች 48 ኪሎ ግራም ማሸነፍ ችሏል። በሴቶቹ ተመሳሳይ ኪሎ ግራም የኦሮሚያ ክልል የደቡብ ኢትዮጵያ ክልልን ማሸነፍ የቻለበት ትናንትና በሴቶች የነበረው በዚህ ኪሎግራም ብቸኛው ጨዋታ ነው። እንዲሁም በ54 ኪሎግራም ወንዶች ደግሞ የአማራ ክልል የደቡብ ኢትዮጵያን፣ ድሬዳዋ ከተማ አስተዳደር ጋምቤላን፣ እንዲሁም የአዲስ አበባ ከተማ አስተዳደር ማዕከላዊ ኢትዮጵያ ክልልን ማሸነፍ የቻሉበት ትናንትና የሚጠቀሱ የመላ ኢትዮጵያ የሶስተኛ ቀን ውጤቶች ናቸው። እንግዲህ ባልደረባችን ተመስገን አለባቸው ከዛው ከጅማ እንዳደረሰን ዛሬም በአትሌቲክስና በብስክሌት ቀጣይ የማጣሪያ ጨዋታዎች ይደረጋሉ። እንግዲህ በቀን የዜና ወጃዎቻችን ሌሎች የመላ ኢትዮጵያ ውጤቶችን ወደ እናንተ የምናደርስ ይሆናል። ወደ ውጭ የስፖርት ጉዳዮቻችን በቀጣይ እንለፍና የዓለም የክለቦች ዋንጫን እንመልከት። የምድብ ሁለተኛ ጨዋታዎች ትናንትና መደረግ ጀምረዋል። ኢንተር ሚያሚና የፖርቹጋሉ ፖርቶ ያደረጉት ጨዋታ በአሜሪካ ቡድን ኢንተር ሚያሚ ሁለት ለአንድ አሸናፊነት ተጠናቋል። እንግዲህ ሊዮኔል አንድሬስ ሜሲ በመጀመሪያው ጨዋታ ላይ ጎል ማስቆጠር እንዳልቻለ ይታወሳል። ትናንትና ግን ክለቡን የታደገችዋን በጣም ወሳኝ ጎል ማስቆጠር ችሏል። በቅጣት ምት ማለት ነው። የእሱ ሁለተኛ ጎል ናት። ኢንተር ሚያሚን አሸናፊ አድርጋ ሚያሚ ወደ ጥሎ ማለፉ ለመሻገር የተሻለ እድልን እንዲሰንቅ ያደረገችው ሳሙኤል አጎሃ የናይጄሪያ የዘር ሀረግ ኖሮት ለስፔን ብሔራዊ ቡድን ይጫወታል። እንግዲህ ቀዳሚዋን ጎል ስምንተኛው ደቂቃ ላይ ለፖርቶ አስቆጥሮ ነበር። ሁለተኛው አጋማሽ ላይ ግን በዣቪር ማሻራኖ የሚሰለጥነው ኢንተር ሚያሚ የተለየ ሆኖ መቅረብ ችሏል። አርባ ሰባተኛው ደቂቃ ላይ ቴላሶ ሴጎቪያ የአቻነት ጎል ኢንተር ሚያሚ ማስቆጠር ቻለ። እንዲሁም ሚያሚ ያገኘውን ቅጣት ምት በጣም ከዚህ ቀደም በምናውቀው አቅም ሊዮን ላንድ ሬስ ሜሲ ማስቆጠር ችሎ ኢንተር ሚያሚ በዚህ ውጤት ሁለት ለአንድ በሆነ ውጤት ማሸነፍ ችሎ እንግዲህ ከመሪው ፓልሚራስ ጋር ነጥቡን አስተካክሎ ወደ ቀጣዩ ዙር ለመሻገር አሁን እድል ያለው ቡድን ሆኗል ማለት ነው። እንግዲህ የመጀመሪያ ጨዋታውን ካደረገበት ሚያሚ ከተማ ረጅም ርቀት ተጉዞ ወደ አታላንታ ተጉዞ ነው የትናንቱን ጨዋታ ማከናወን የቻለው ከሊዮን ላንድሬስ ሜሲ ባሻገር ሌላኛው ስኬታማው የቀድሞው ስኬታማው አጥቂ ሉዊስ ሱዋሬዝ ከሜሲ ጋር ፊት መስመሩ ላይ ተጣምሯል። እንዲሁም ሰርጂዮ ቡስኬት ምርጡ አማካይ ትናንትናም የአማካይ መስመሩ ላይ ነበረ። ጆርዲ አልባ የመጀመሪያው ጨዋታ ላይ በጉዳት ምክንያት አልነበረም፣ ትናንትና ግን ተቀይሮ ገብቶ ሁለተኛው አጋማሽ ላይ መጫወት ችሏል። ከመጀመሪያው ጨዋታ ላይ ከግብፁ ቡድን አልሃሊጋ ነበር አልሃሊጋ ነበር የተጫወተውና ባቻው ውጤት ያጠናቀቅ ብዙ ጥያቄዎች ተነስተውበት ነበር። የቡድን ግን ከዛ ጨዋታ ከፍ ያለ አቅም የሚጠይቅ ግብርን ትናንትና ከፖርቶጋ አከናው ሁለት ላይ ለቦን ውጤት ማሸነፍ ችሏል። ሜሲ በአለም የክለቦች ዋንጫ መድረክ ስድስተኛ ጎሉን አስቆጥሯል። እንግዲህ በታሪክ ክርስቲያኖ ሮናልዶ በስምንት ጨዋታዎች ሰባት ጎሎችን በማስቆጠር እዚህ ቁጥር ላይ ይገኛል፣ የሚመራው ተጫዋች ነው። ሜሲ ትናንትና ይህን ማስቆጠር ተከትሎ ከቤንዜማና ጋሪዝ ጋር በቁጥር ተሳክለዋል ማለት ነው። ግን አሁን እድላለሁ ከዚህ በኋላ ባሉ ጨዋታዎች ላይ አንድ ጎል ካስቆጠረ ከክርስቲያኖ ሮናልዶ ጋር ይሳካከላል ከሁለት በላይ ጎሎችን ካስቆጠረ ደግሞ በታሪክ የዓለም የክለቦች ዋንጫ ከፍተኛ ጎል አስቆጣሪ መሆን ይችላል በእግር ኳስ ዘመኑ 68ኛ ቅጣት ምቱ ነው ትናንትና ማስቆጠር የቻለው ይሄ እንግዲህ ከፍተኛው በእግር ኳስ ታሪክ የታየ ቅጣት ምት ጎል ሆኖ በቁጥር ሊነሳ ይችላል በእግር ኳስ ዘመኑ ደግሞ 866ኛ ጎሉን ትናንትና ሊዮናል አንድሬስ ሜሲ ማስቆጠር ችሏል ሜሲ ኢንተር ሚያሚ ከተቀላቀለ በኋላ 50ኛ ጎል ሆኗል በ61 ጨዋታዎች ነው እዚህ ቁጥር ላይ መድረስ እየቻለው። ለማንኛውም አሁንም በ37 ዓመቱ ወሳኝነቱን እያሳየ ነው የሚገኘው ሌሎ አንድሬስ ሜሲ። ከዚሁ ምድብ የተደረገው የፓልሜራስ እና የአልሃሊ ጨዋታ ሁለት ለባዶ በፓልሜራስ አሸናፊነት ተጠናቋል። ዊሳማሊ በራሱ ላይና ጆሴ ሎፔዝ ለፓልሜራስ ጎል አስቆጥሯል ማለት ነው። ዊሊያም ሳቪዮ የወደፊቱ የቼልስ ተጫዋች ነው። በጣም ድንቅ እንቅስቃሴን ማድረግ ችሏል ማለት ነው። ለማንኛውም በቀጣይ የሚደረጉ ጨዋታዎች ይጠበቃሉ ፓልሜራስ እና ኢንተር ሚያሚ ከምድቡ ተመሳሳይ አራት ነጥብ ይዘው እንግዲህ አንደኛና ሁለተኛ ናቸው የሚገኙት። የመጨረሻ ጨዋታዎች ቀጣይ ወደ ጥሎ ማለፉ ማን ይቀላቀላል፣ መራግብሮቹ ትኩረትን የሚያገኙ ይሆናል። ወደ ሌላኛው ምድብ ስናልፍ ደግሞ አትሌቲኮ ማድሪድ ትናንት የምድብ ሁለተኛ ጨዋታውን ሌሊት ላይ አከናውኗል። እንግዲህ የአሜሪካው ሌላኛውን ቡድን ሲያትል ሳውንድርስ ነው እየገጠመው፣ ሶስት ላንድ አሸንፏል። በመጀመሪያው ጨዋታ በፔዤ አራት ለባዶ ውጤት ተሸንፎ ደካማ እንቅስቃሴ እንደነበረው ይታወሳል። የዲያጎ ሲሞኔ ቡድን ትናንት ሶስት ላንድ ሲያሸንፍ የሃያ ሁለት ዓመቱ ስፔናዊው ፓብሎ ባሪዮስ በጣም ድንቅ እንቅስቃሴ ያደረገበት ጨዋታ ሆኖ ሁለት ግቦች ነው ማስቆጠር የቻለው። የአሰልጣኙ ዲያጎ ሲሞኔ ልጅ ጁሊያኖ ሲሞኔም ጎል ለንኳስ አመሻሽቶ በማቀበልና በጨዋታው ልዩነት ፈጣሪ እንቅስቃሴን በማሳየትም እንግዲህ አድናቆትን ያገኘበት ጨዋታ ሆኗል። አክሴል ዊስተል ከሁለቱ የፓብሎ ባሪዮስ ጎሎች በኋላ በጣም ድንቅ ጎል ነው ትናንትና ማስቆጠር የቻለው አትሌቲኮ የመጀመሪያ ሶስት ያሳካበት ጨዋታ ሆኗል ማለት ነው። እንግዲህ አልበርት ሮዛሪ ለሲያትል ሳውንደርስ ብቸኛዋን የማስዘዘኛ ጎል ከመረብ አገናኝቷል። ከዚሁ ምድብ ለሊት 1 ሰዓት ላይ የተከናወነው ጨዋታ ፔዥና የብራዚሉን ቦታፎጎን ያገናኙ ጨዋታ ባልጠበቀው ውጤት ተናቋል። የብራዚሉ ቦታፎጎ ይህንን ጨዋታ እንደ ለባዶ አሸንፎ የአውሮፓ ሻምፒስ ልግ አሸናፊውን ቡድን መርታት ችሏል። በመጀመሪያው ጨዋታ አትሌቲኮን አራት ለባዶ ሲያሸንፍ ብዙዎች ግምቱን ምናልባት ለ ምድብ ቀዳሚነት ሳይሆን ለዋንጫ አሸናፊነት ፔዤ ቀዳሚ እንደሆነ አብዛኞቹ ግምታቸውን ሰጥተዋል። ግን አሁን በትናንት ውጤት ጥያቄ እንዲነሳበት ሆኗል። ይሄ ቡድን በእርግጥ ሉዊስ ኤንሪኬ በመሀል መስመርና አጥቂ መስመራቸው ላይ እንዲሁም ተከላካይ መስመር ላይ ለውጦችን አድርገው ገብተዋል። ትናንት ብቻ ማዩሉ እና ዜር ኤምሪ ናቸው ከቪቲና ጋር የጣመሩት። ጎንዛሎ ራሞስም ዴምቤሌ ባልነበረበት ጨዋታ ቀዳሚ ተመራጭ ሆኖ የገባበት ነበር። ሽንፈት አስተናግዶ ከአትሌቲኮ ጋር ተመሳሳይ ነጥብ ይዟል ማለት ነው። ሁለቱን ጨዋታዎች ያሸነፈው የብራዚሉ ቦታ ፋጎ ስድስት ነጥቦችን ይዞ ወደ ቀጣዩ ዙር ማለፉን አረጋግጧል። ስለዚህ የመጨረሻ ጨዋታዎች አትሌቲኮ ከቦታ ፋጎ እና ሲያትል ከፔዥ የሚያደርጓቸው ጨዋታዎች ይጠበቃሉ። ዛሬም ቀጣይ መርሃ ግብሮች በዚሁ በዓለም የክለቦች ዋንጫ የሚደረግ ይሆናል። ከሚጠበቁ ጨዋታዎች መካከል የእንግሊዙ ቼልሲ እና ፍላሚንጎ የሚያደርጓቸው ጨዋታዎች እንግዲህ የዛሬ ተጠባቂ ጨዋታዎች ይሆናሉ። እንግዲህ ሎስ አንጀለስን በመጀመሪያው ጨዋታ ሁለት ለባዶ ማሸነፉ የሚታወስ ነው። ቼልሲ ግን ከዚኛው ጨዋታ የበለጠ በትልቁ የሚፈተንበት መርሃ ግብር የዛሬው ጨዋታ ይሆናል። እንግዲህ በቀድሞ የአትሌቲኮ ማድሪድ ተጫዋች ፊሊፔሊዩስ ነው የብራዚሉ ቡድን ፍላሚንጎ የሚሰለጥ ነውና ይህን ቡድን ከተረከበ በኋላ በጣም ብዙ ለውጦችን ማሳየት ችሏል። አሰልጣኙ እንግዲህ በብራዚል የሴሪያ ውድድር የሊጉ መሪ ሆኖ ነው ፍላሚንጎ ወደ ዓለም የክለቦች ዋንጫ መድረክ የመጣው በመጀመሪያ የምድብ ጨዋታ ላይም ኤስፕራንስ ደ ቱኒዝን አሳማኝ ብልጫን ወስዶ ሁለት ለባዶ ማሸነፉ የሚታወስ ነው። በሁሉ መድረኮች ባለፉት ዘጠኝ ጨዋታዎች የሸነፈ ቡድን አይደለም። ሶስት ጎሎች ብቻ የተቆጠሩበትና በአራት አራት ሁለት አሰላለፍ ፊሊፔ ሊዩስ በጣም ጥብቅ የሆነ መከላከልን ፈጥሯልና ቼልሲ ይህንን መከላከል ዛሬ መስበር የሚጠበቅበት ይሆናል የምድቡ የበላይ ሆኖ ለማጠናቀቅ የሚደረግ ጨዋታ ነው ሁለቱ ናቸው እንግዲህ ከዚህ ምድብ ግምትን ያገኙት በጥንካሬ ረገድ እንግዲህ ጆርጊኒዮ የአርሰናል ተጫዋች እንደነበር ይታወሳል በቅርቡ ኮንትራቱን ሳያጠናቀቅ ወደ ፍላሚንጎ አቅንቶ ነበርና በእርግጥ በዚህ ዝውውር ካሳን ያገኛል አርሰናል ግን የቀድሞ ክለቡን ዛሬ ይገጥማል በቼልሲ ቤት በአውሮፓ መድረክም ስኬታማ እንደነበር ይታወሳል የቀድሞ የክለብ አጋሮቹን የሚያገኝበት ጨዋታ ይሆናል እንግዲህ፣ የቼልሲው አሰልጣኝ ኢንዞ ማሪስካ ይሄን መድረክ ምናልባት ለቀጣዩ የሊግ ውድድር ለሚጠበቁ መድረኮች ስበስባቸው የሚያዩበት እንደሆነ ነው የሚጠበቀው። ዛሬም በማቀየር ሊጠቀሙ እንደሚችሉ ይጠበቃል። እንግዲህ ተጫዋቾችን ሊያም ዲላፕ አዲሱ ፈራሚ ባለፈው ተቀይሮ ገብቶ ጎል ለሆነ ኳስ አመሻይቶ ማቀበሉ የሚታወስ ነው። ኢንዞ ፈርናንዴዝ ላስቆጠራት ጎል ክርስቶፈር እንኩንኩም ተቀያሪ ላይ ነበር ባለፈው። ዛሬ ከሁለት አንዳቸው ምናልባት ቀዳሚ ተመራጭ ሆነው ሊገቡ እንደሚችሉ ይጠበቃል። ምሽት ሶስት ሰዓት ላይ ጨዋታው ይደረጋል። ከዚሁ ከዓለም የክለቦች ዋንጫ ጋር በተያያዘ እንግዲህ የተመልካች ቁጥር ማነስ አሁንም ትልቅ መነጋገሪያ ሆኗልና እያደበዘው እንደሚገኝ ነው ውድድሩን እየተገለጸ የሚገኘው። በአሜሪካ እየተደረገ በሚገኘው የዓለም የክለቦች ዋንጫ ውድድር በመጀመሪያ ዙር የምድብ ጨዋታዎች ብቻ ከ400 ሺህ በላይ ባዶ መቀመጫ ወንበሮች ተመዝግበዋል ነው የተባለው። እንግዲህ በ9 ስታዲየሞች በተደረጉ 16 ጨዋታዎች መገኘት ከነበረባቸው ደጋፊዎች 56.8 በመቶ ደጋፊዎች ብቻ ናቸው በሜዳ ተገኝቶ ጨዋታዎችን የተከታተሉት ይህ ማለት ይሸጣል ተብሎ አስቀድሞ ከታቀደው 980 ሺህ ገደማ ትኬት 560 ሺህ ተመልካች ብቻ ነው ትኬቶችን ገዝቶ ጨዋታዎችን መከታትሎ የተገለጸው እንግዲህ ከ50 በመቶ በታች ደጋፊ በየጨዋታዎቹ ተመዝግቧል ተብሏል በአማካይ ሲሰላ ውድድሩ ዝቅተኛ ተመልካች የተመዘገበው ደግሞ የደቡብ አፍሪካው ቡድን ማሜሎዲ ሰንዳውንስ የደቡብ ኮሪያው ኦስላን ችዲን ባሸነፈበት ጨዋታ ላይ 442 ደጋፊዎች ብቻ ተገኝተዋልና ና ይህ ያልተጠበቀው ቁጥር ሆኖ ተመዝግቧል። ሪቨር ፕሌት ና ክለብ ኡራዋ እንዲሁም ሳልዝበርግ ና ፓቹካ ና ቼልሲ ና ሎስ አንጀለስ ባደረጓቸው ምድብ የመጀመሪያ ጨዋታዎችም 13 በመቶ 17 በመቶ ና 20 በመቶ ብቻ የደጋፊዎች ቁጥር በጨዋታዎቹ ተመዝግቧል። ምናልባትም ፔዥ ና አትሌቲኮ ማድሪድ ባደረጉት የመጀመሪያው ጨዋታ ፔዥ አራት ለባዶ ባሸነፈበት ጨዋታ ላይ 80 ሺህ ደጋፊዎች ተገኝተው ነበር። ይሄ ነው እስካሁን ከፍተኛው ቁጥር ሆኖ የተመዘገበው ሪያል ማድሪድ አልሂላልን ገጥመዋቻ በተለያየበትና ኢንተርሚያሚና አልሀሊ በደረጉት ጨዋታ ወደ ስልሳ ሺህ የሚጠጉ ደጋፊዎች ገብተዋል። እንግዲህ በርካታ የቀድሞ ተጫዋቾችና ሚዲያዎች ውድድሩ በጣም ቀዝቃዛ ነው፣ በእንደዚህ አይነት ፎርማት መደረግ የለበትም ብዙ የአቅም ልዩነቶችም እየታዩ ነው የሚሉ መከራከሪያዎችን እያነሱ ውድድሩን እየተቹት ነው የሚገኙት ፊፋ ምናልባት በቀጣይ የመዋቅር ለውጦችን በዚህ ውድድር ሊያደረግ እንደሚችል ነው የሚጠበቀው በየአራት ዓመቱ እንደሚደረግ አስቀድሞ ማሳወቁ ይታወሳል። እንግዲህ በአዲሱ የ32 ቡድኖች ፎርማት መሰረት ዓለም ዋንጫ ደግሞ እዚሁ አሜሪካ ላይ ይደረጋል ቀጣይ ዓመትና አሁን የታየው ደጋፊዎች ማነስ ለዋናው ለሚጠበቀው ቱርናመንትም ምናልባትም ለውድድሩ መደብዘዝ ምክንያት ሆኖ እንዳይነሳ ከወዲሁ ስጋትን የፈጠረ ሆኗል። ወደ ሌሎች መረጃዎቻችን እንለፍና የማንቸስተር ሲቲና የቶናምን ጉዳይ እንመለከታለን። ቅጣት አስተናግዷል ከፕሪሚየር ሊጉ አስተዳዳሪ አካል እንግዲህ ማንቸስተር ሲቲ በፕሪሚየር ሊጉ በውድድር አመቱ በፈጠረው የጨዋታ ማዘግየት ነው አስቀድሞ ክስ ቀርቦበት እንደነበር የሚታወስ ነውና የአንድ ሚሊዮን ሮ የገንዘብ ቅጣት ተጥሎበታል። እንግዲህ ከጨዋታው መጀመር አስቀድሞእና አብዛኛውን ደግሞ በረፍት ሰዓት ሲቲ ጨዋታዎችን አዘግይቷል ተብሏል። ከቅጣት ምት፣ ከማዕዘን ምት እንዲሁም ግቦች በኋላ ሰዓት ማባከንም አንደኛው ለቅጣቱ ምክንያት ሆኖ ተነስቷል፣ ማለት ነው። እንግዲህ በተለይ በጠናቂዎች ድራማ ሲቲ ዘጠኝ የሊግ ጨዋታዎችን በጀመረበት ጊዜ በመጀመሪያው የጨዋታው መጀመሪያና በረፍት ሰዓት ላይ ጨዋታዎች እንዲዘገዩ ምክንያት ሆኗል። የተባለው አንደኛው ደግሞ በማንቸስተር ደርቢ በነበረው ጨዋታ ላይ ከረፍት በኋላ ሁለት ደቂቃ ከ24 ሰከንድ እንዲዘገይ የሴተጫዋቾች ምክንያት ሆኗል፣ ወይም በቶሎ ከመልበሻ ክፍል ቤት እንዳልወጡ ነው እንግዲህ የተገለጸውና የፕሪሚየር ሊጉ አስተዳደሪ አካልም ይሄንን ጥፋት ማንቸስተር ሲቲ አምኖ ይቅርታ ጠይቋል ብለዋል። በቀጣይ 14 ቀናት የተጣለበትን ክፍያ እንዲፈጽምም እንግዲህ ተወስኖበታል ማለት ነው። ከውራት በፊት ፔፕ ጋርዲዮላ ሃሳባቸውን ሰጥቶ ነበርና በረፍት ሰዓት ያሉ ንግግሮችን ለመቀነስ ጥረት እናደርጋለን ብለዋልና በርካታ ሰዓትን በስሜት አይነት ሆኖ ይወስዳሉ ይባላል። እንግዲህ አሰልጣኝ ፔፕ ጋርዲዮላ ባለፈው ዓመትም በ22 ጨዋታዎች ላይ የጨዋታ መዘግየትን ፈጥሮ ሁለት ሚሊዮን ብሮ ተቀጥቶ እንደነበር የሚታወስ ነው። ማንቸስተር ሲቲ እንግዲህ 115 የሚጠጉ ከተለያዩ የህግ ጥሰቶች ጋር በተያዘ በፍርድ ቤት የሚጠብቁት ጉዳዮች እንዳሉበት ክሶች እንዳሉበት የሚታወስ ነው እና ከ2009 እስከ 2018 ድረስ በፈጸመው ክስ ነው። እነዚህ ጉዳዮች በቀጣይ ይታዩልታል ተብሎ የሚጠበቀው እና ተጨማሪ ምናልባት ከበድ ያሉ ጥፋቶች ከተገኙበት ደግሞ ቅጣቶች ሊጠብቁት የሚችሉት ቡድን ነው ማንችስተር ሲቲ በሌላ በኩል የሌላኛው የሊጉ ቡድን ቶተናም በደጋፊዎች ምክንያት ቅጣት እንዳስተናገደ ተገልጿል 75ሺህ ዩሮ ነው የተቀጣው በሊጉ መስከረሙ ላይ ቶተናም ማንችስተር ዩናይትድን ሶስት ለባዶ ባሸነፈበት ጨዋታ ላይ የቶተናም ደጋፊዎች ያልተገባ ድምፅን ያልተገባ መዝሙርን እንግዲህ ዘምረዋል በሜዳ ላይ በሚል ይህንን ቅጣት ክለቡ ስለማስተናገዱ ተገልጿል። ስለዚህ እነዚህ ሁለት ክለቦች ከፕሪሚየር ሊጉ አስተዳደሪ አካል ትናንትና ቅጣት ተጥሎባቸዋል። ወደ ሚኬሎ ሙድሪክ ጉዳይ እናምራ። አሁን ላይ ንብረትነቱ የቼልሲ ነው፣ ግን ከታሳስ ወር ጀምሮ አበርታች ነገር ተጠቅመዋል በሚል ጨዋታዎችን እያከናወን አይደለም፣ እገዳ ላይ ነው እንግዲህ የሚገኘው። ምናልባትም ይሄ ጥፋት በቀጣይ ከናት ወደ እርግጠኝነት የተጠጋ ነው ተብሏልና ጥፋተኛ ሆኖ ከተገኘ እስከ አራት ዓመት የሚጠጋ የእገዳ ቅጣት ውሳኔ የተላለፈበታል ተብሎ ነው የሚጠበቀው። እንግዲህ ሜልዶኒየም የተባለ ከተፈጥሯዊ መንገድ ውጪ አቅምን የሚጨምር ንጥረ ነገርን መውሰዱ በምርመራ ተገኝቶበታል ነው የተባለው። ይህም አሁን ላይ እውነት መሆኑን በፍርድ ቤት ስለመረጋገጡ ጭምር የተለያዩ ምንጮች፣ የእንግሊዝ ሚዲያዎች ጭምር እየዘገቡት ነው የሚገኘው። ይህ ከሆነ ተጫዋቹ ለአራት ዓመታት ከየትኛውም የፕሮፌሽናል የእግር ኳስ ተሳትፎ ታግዶ ይቆያል ማለት ነው። ዳሮ ላይ በኔሽንስ ሊግ ለሀገሩ ዩክሬን ከጆርጂያ ና ከአልባንያ ገጫውተ በኋላ ነው የሽንት ምርመራ ከተደረገለት በኋላ ይሄ ንጥረ ነገር በውስጡ ተገኝቷል የተባለውና አስቀድሞ ሲያስተባብል እንደነበር የሚታወስ ነው። አሰልጣኙ ኢንዚ ማሬስካ ይህንን እያደረጋል ብዬ አላስብም፣ እንግዲህ የፍርድ ቤቱን ውሳኔ እንጠብቃለን የሚል ሀሳባቸው መስጠታቸው የሚታወስ ነው። ግን አሁን ወደ እውነትነት የቀረበ ይመስላልና ተጫዋቹ አሁን ላይ ሞርጋን ስፖርት ስሎ ከተባለ የህግ አማካሪና የጠበቃ ተቋም ጋር እየሰራ ነው ተብሏል። ይህ ተቋም በቅርቡ ተመሳሳይ ጥፋት አስተናግዶ ከነበረው ፖል ፖጓ ጋር ስራ ነበርና አስቀድሞ ጥሎበት የነበረው የአራት ዓመት ቅጣት ወደ 18 ወር ዝቅ እንዲልና አሁን ወደ እግር ኳስ እንዲመለስ ፖግባ አድርጓልና ምናልባት ጥፋቱ ለሙድሪክ የሚጣልበት ከሆነ ተመሳሳይ መከራከሪያዎችን ይሄ ተቋም እንዲያቀርብለት ከዚህ ተቋም ጋር እየሰራ እንደሚገኝ ተገልጿል። እስከ 100 ሚሊዮን ፓውንድ የሚጠጋ ገንዘብ ወጥቶበት ነው ቼልሲ ተቀላቀለው ግን ከሻክታር ወደ ቼልሲ ከመጣ በኋላ የሚጠበቅበትን ያክል እንቅስቃሴ እያደረገ አይደለም። እንግዲህ ሌላ ደግሞ በእግር ኳስ ህይወቱ ላይ እክል የሚሆንበትን ቅጣት በቀጣይ ያስተናግዳል ተብሎ ይጠበቃል። የኬሊያን እምባፔን ጉዳይ ደግሞ እንመልከት። የ26 ዓመቱ ፈረንሳይ አጥቂ ኬሊያን እምባፔ ከህመም ጋር በተያዘ የሪያል ማድሪድ የመጀመሪያ የዓለም የክለቦች ዋንጫ የምድብ ጨዋታ እንዳለፈው የሚታወስ ነውና ሁለተኛውም የምድብ ጨዋታ ሊያልፈው እንደሚችል ተገልጿል። ትናንት ሆስፒታል እንደነበር ነው የተገለጸው። ማምሻውን ግን ክለቡ ባወጣው መግለጫ ከሆስፒታል ወጥቷል፣ ግን አሁንም ተጨማሪ የምርመራና የሕክምና ጉዳዮች ያስፈልጉታል ነው የተባለው። እንግዲህ በመጀመሪያው ጨዋታ ከሳውዲ ቡድን አልሃሊጋ ባደረገው ጨዋታ ላይ እንዳልነበር ይታወሳል። ወጣቱን አጥቂ ጎንዛሎ ጋርሻን ነው ዣቪ አሎንሶ በአማራጭነት የተጠቀመው ግን ጎል የማስቆጠር ችግር ቡድኑ እንደነበረበት በሚገባ ተመልክተናል። ከሜክሲኮ ፓቹካ ጋር ደግሞ በቀጣይ ይጫወታል። በዚህኛው ግብር ላይ የማይኖርበት እድል አለ ነው የተባለው። ምናልባት በመጨረሻው ጨዋታ ከአረቢ ሳልዝበርግ ጋር ነው ሪያል ማድሪድ የሚጫወተው። በሶስተኛው ምድብ ጨዋታ የመድረስ እድል እንዳለው ተገልጿል። እንግዲህ በመጀመሪያ የሎስ ብላንኮቹ ቆይታው በ56 ጨዋታዎች 43 ጎሎችን አስቆጥሮ በጣም ድንቅ የውድድር አመትን ማሳለፉ የሚታወስ ነው። ሁለት የመጀመሪያ የአለም ክለቦቹ የምድብ ጨዋታዎች እንግዲህ የሚያልፉት ይሆናል። ሁለተኛው እርግጥ የሚሆን ከሆነ ማለት ነው። ሌላኛውን ጉዳይ እንመልከት። እንግዲህ ኒኮ ዊሊያምስን ነው የምናገኘው። ባርሴሎናና አትሌቲክ ቢልባኦ በኒኮ ዊሊያምስ ዝውውር ጉዳይ አሁን ላይ ወደ መስማማት ደርሰዋል የሚሉ እንግዲህ መረጃዎች ወጥተዋል። 53 ሚሊዮን ፓውንድ ደግሞ የውል ማፍረሻ ገንዘቡን ባርሴሎና ለአትሌቲክ ቢልባኦ ለመክፈል ተስማምተዋል ነው የተባለ የሚገኘው እንግዲህ አስቀድሞ በባየር ሙኒክና በአርሰናል ሲፈለግ እንደነበር የሚታወስ ነው። በክረምቱ ምናልባት በጣም ትልቅ አጀንዳ ከሚሆኑ ከሚጠበቁ ዝውሮች መካከል አንደኛው እንደሆነ አስቀድሞ ሲገለጽ ነበር። ቢልባውን እንደሚለቅ እርግጥ መሆኑን ተከትሎ የመጨረሻ መዳረሻውን ባርሶና ለማድረግም ተቃርቧል። እንግዲህ የስድስት ዓመታት ኮንትራትን ይፈርማል ተብሎ ነው የሚጠበቀው። እንግዲህ አንድ መቶ ሰላሳ ሰባት ጨዋታዎችን በአትሌቲኮ ቢልባው ቤት ማድረግ ችሎ ሰላሳ አንድ ጎሎችን ማስቆጠር መቻሉ የሚታወስ ነውና የትኛውም ትልቅ ቡድን እንዲፈልገው የሚያደርገውን አይነት በጣም ድንቅ ንቅስቃሴን በስፔን ብሔራዊ ቡድንም በክለብ ደረጃም እንግዲህ ማሳየት ችሏል። ምናልባት ይሄ ዝውውር እውን የሚሆን ከሆነ ደግሞ በስፔን ብሔራዊ ቡድን የሚታየውን የላሚን ያማልና የኒኮ ዊሊያምስን ጥምረት ልንመለከት እንችላለን ማለት ነው። የባርሶናው ፕሬዚዳንት ዋላ ፖርታ አስቀድሞ በነበራቸው ሀሳብ ይህንን ጥምረት በባርሳ ቤት መመልከት እንፈልጋለን። ለዚህም ነው ዝውውሩ እንዲሳካ ጥረት ስናደረግ የነበረው የሚል ሀሳባቸውን ሰጥተዋል። ግን አሁንም የፋይናንስ ክፍተት አለበት ቡድኑ። ስለዚህ በጠቀሰው ዋጋ የውል ማፍረሻውን ገንዘብ ከፍሎ የራሱን ንብረት ለማድረግ ኒኮ ዊሊያምስን ቢያንስ መስዋዕት የሚሆኑ ተጫዋቾች ይኖራሉ። ክለቡ ሊለቃቸው የሚገቡ ሊሸጣቸው የሚገቡ ተጫዋቾች እንደሚኖሩ ነው እየተገለጸ የሚገኘው። እንግዲህ ግን በስተመጨረሻ የኒኮ ዊሊያምስ ወደ ባርሳ መቀላቀል እርግጥ የሆነ ይመስላል። የፓርቲን ጉዳይ እንመልከት። ትናንትና ምናልባት የሰማው ዜና ብዙ የአርሰናል ደጋፊዎችን ደስተኛ ያደረገ አልሆነም። በቅርብ ጊዜያት ድርድር እንደነበር ይታወሳል፣ በፓርቴና በአርሰናል መካከል። ይሄ ድርድር ግን በመጨረሻ በጥሩ መልኩ የተቋጨ አይመስልም። አልተስማሙም ተብሏል፣ የአርሰናል ኃላፊዎችና ቶማስ ፓርቴ። ስለዚህ በውድድር አመቱ መጨረሻ ኮንትራቱ ስለሚጠናቀቅ አርሰናል ይልቃል የተባለው እንግዲህ በሳምንት ሁለት መቶ ሺህ ፓውንድ ነው የሚከፈለው ከዚህ ከፍ ያለ ክፍያን ጋናዊ ተጫዋች እንደፈለገ ነው የተገለጸው። ወደ አርሰናል ከመጣ በኋላ በተለይ ደግሞ በዚህኛው የውድድር ዓመት በአውሮፓ መድረክም በሊጉም አርሰናል ለነበረው ድንቅ እንቅስቃሴ ቶማስ ፓርቲ የተለየ ሚና እንደነበረው ይታወሳል። ለዚህም ነው ምንም እንኳ እድሜው 32 ዓመቱ ቢሆንም ተጨማሪ የኮንትራት ጊዜን እንዲሰጠው የአርሰናል ደጋፊዎች እንግዲህ ሀሳባቸውን ሲያጋሩ የነበረው። ግን ይሄ በስተመጨረሻ የሳካ አይመስልም። ግን ለማርቲን ዙቤሜንዲ እንዲዘዋወር 60 ሚሊዮን ፓውንድ ለመክፈል ደግሞ ተቃርቧል። ስለዚህ ምናልባት ስፔናዊ አማካይ የፓርቲ የምትክ ሆኖ ወደ አርሰናል ይመጣል ተብሎ ነው የሚጠበቀው። ሪያል ሶሲዳድም በዚህ ዝውውር ጉዳይ ላይ ይሁንታን ሰጥቷል ወይም ፈቃደኝነቱን አሳይቷል ነው የተባለው። ሁለቱ ክለቦች ው በክፍያው አፈጻጸምና ተያዥ ጭማሪ የስምነት ጉዳዮች ዙሪያ ውዝግብ እንደነበረባቸው የሚታወስ ነው። በስተመጨረሻ አለቀ ከተባለ በኋላ ሌሎች ክለቦችን ፈላጊ ሆነው ቀርበዋል የሚሉ መረጃዎችን ስንመለከት ነበር። ሪያል ማድሪድ አንደኛው ነው። ግን አሁን ላይ የሚፈልጉትን ተጫዋች ሚኬል አርቴታ ለማግኘት ተቃርበዋል። ምናልባትም የመጨረሻው ምዕራፍ ላይ በሚገኘው በዚህ ዝውውር ላይ ዋነኛው ፍላጎታቸው ከሳጥን ሳጥን የሚጫወት እንግዲህ በአማካይ ዕድሜ ሀያዎቹ አጋማሽ ላይ የሚገኝ ተጫዋች የስብስባቸው አካል እንዲሆን ይፈልጋሉ ነው የተባለው፣ ሚኬል አርቴታ ስለዚህ በቀጣይ ምናልባት ከዲክላን ራይስ ጋር እዛ ቦታ ላይ የሚኖረው ጥምረት ይጠበቃል ማለት ነው። የመጀመሪያው የክረምቱ ፈራሚ ሊሆን እንደሚችል ነው የሚጠበቀው። ግን የቶማስ ፓርቴ ከአርሰናል ጋር መለያየት ምናልባትም ለአርሰናል ደጋፊዎች በመልካምነቱ ሊነሳ የሚችል አይደለም። ለአዲስ ቀን የያዝናቸው የስፖርት ጉዳዮቻችን ይህንን ይመስላሉ። ሰናየትና ነፃነት ወደ እናንተ ቀደም ሲል ስለ ኒኮ ስታወራ በማህበራዊ ትስስር ገጽ በኢቢሲ ስለ ኒኮ ና ስለ ወንድሙ ኢናኪያ ያጋራችሁትን እየተመለከትኩ ነበር ና ተመልካቾችም እንደዚህ ከዚህ ባሻገር የማህበራዊ ትስስር ገጻችን ቢመለከቱ በርከት ያሉ መረጃዎችን ያገኙበታል እያስባለሁ። ለመረጃዎች ግን እጅግ አድርገን አመሰግናለን።